ቤተሰቦች እንዴት ናችሁ? ማንም ሰው ዶክተር ከመሆኑ በፊት ማሙሽ ሚሚ ነበር። ስለዚህ አሁን ያለኝ ሁኔታ እኔን አይገልጥም። ስለዚህ ዛሬ እጭቃ ነክቶሽ ወድቀሽ ተበላሽቶብሽ በብቸኝነት ውስጥ ነሽ ማለት ያ የከበበሽ የገባሽበት ሁኔታ የአንቺ ማንነት መገለጫ አድርግሽ ለምትስጃለሽ። በመጀመሪያ ከተስፋ መቁረጥ ስሜት እንዲወጡ ከፈለጉ ሁኔታዎችን ማንነታቸው አርገው ከመቁጠርና ከመጥራት መላቀቅ አለባት። አንቺንም አቅም የለኝም፣ አልተማርኩም፣ የመሄድ ይዞ የለም አትበል። ራስን እርዳው፣ አስተምረው፣ ጣር፣ ልፋ፣ ድከም፣ ሩጥ፣ ይቻላል። ትልቅ ዓላማን ስትነግራቸው አያምኑብህም፣ ይስቁብሃል፣ ይቀልዱብሃል፣ ሙድ ይዙብሃል። ምንም ማድረግ እንደማትችል የትም መሄድ እንደማትችል በምክንያት ያሳምራል። ትናንት አልፏል ተቆልፏል። የልም ስለ ትናንት መጨነቅ የሌለ ነገር ላይ ማተኮር ነው። ያለህ እውነታ አሁን ብቻ ነው። አሁን ላይ ከትናንት የሚበልጥ ትልቅ ነገር በውስጥ ፍጠር፣ በዛ እመን። ያን የሚያሳካውን ነገር በወኔ አድርግና ከትናንት ስተት የሚበልጥ ነገን ብቻ በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ያልተሳካላቸው ሰዎች ለገጠማቸው እንቅፋት የመለሱት መልስ ነው። ከተሳካላቸው ሰዎች የሚለያቸው የተሳካላቸው ሰዎች ስፕሪንግ እንዲህ ሲረገጥ እንደሚያስፈነጥር የረገጠኝ ነገር ወደ ላይ ያስፈነጥረኛል ብሎ ያስባሉ። ተግዳሮቶቹን እንደ ኦፖርቹኒቲ ያሉ። ስለዚህ ይቻላል። ይሄ የገጠመኝን ነገር ተጠቅሜው እንደ መድረክ እጠቀመዋለሁ እንደ መቃብር ሳይሆን አንድ ሰው ከውድቀት ሊነሳ የሚችለው ራሱን በማግኘት ነው። ብር በማግኘት አይደለም። የወደቀን ሰው ብር ስትሹ አታቆሚ ስራ አግኝቶ አይነሳም። የወደቀ ሰው በውስጡ የወደቀ ሰው በኪሱ አይነሳም። ሰው መውደቅን መቀመጥም የሚችለው በውስጡ ባለው ማንነቱ ነውና ይቻላል። ጥልሽ አንዳንድ ሰዎች ተስፋ መቁረጥን የኃጢአተኝነት መገለጫ ያደርጉታል። በጣም ቅዱስ የሚባሉ ሰዎች ሁሉ ተስፋ ቆርጠው ያውቃሉ። ተስፋ የህይወት ትንፋስ ነው። ማንኛውም ነፍስ ያለው እውቀት፣ ፍቃድ፣ ስሜት ያለው መንፈስ ያለው ፍጥረት ከሌላው ፍጥረት የሚለይበት ትልቁ አንደኛው ልዩነት ተስፋ ነው። ነገን በተሻለ መልኩ የማየት አቅም ነው ተስፋ። ሰው ብር ቢያጣ ሊኖር ይችላል። ሰው መኖሪያ ቤት ሳይኖረው ሊኖር ይችላል። የተወሰነ አሞትም ሊኖር ይችላል። ግን ተስፋ ካጣ ፍጹም የመኖር እድሉ የምንመነ የሚሄደው። ስለዚህ ለሰው ልጅ እጅግ በጣም መሰረታዊ ከሚባሉት ነገሮች አንዱ ተስፋ ነው። ተስፋ ደግሞ የሚጀምረው አንድ ሰው ስለ ራሱ ባለው ግላዊ መረዳት ከማንነት ነው የሚነሳው። በመጀመሪያ ነገር እኔ ከሌለኝ ይልቅ ያለኝ ይበልጣል። ማንም ሰው ወደዚህ ምድር ሲመጣ ባዶ ሆኖ አልመጣም። ለሰው ልጅ የመነሻ ሀብቱ ማንነቱ ነው። ማንነትን የሚያ ራ ቦታ ልቆረጥ እችላለሁ፣ ከትዳሬ ልቆረጥ እችላለሁ፣ ከጓደኞቼ መካከል ልቆረጥ እችላለሁ። ያ ማለት ግን በዛ አቅጣጫ ከአሁን በኋላ አላፈራም፣ ህይወቴ አክትሟል ማለት አይደለም። ከውስጥሽ የተስፋ መቁረጥ ስሜት በሚሰማሽ ጊዜ በቀጥታ ሄደሽ ወደ ሰሪሽ፣ ከራስሽ ወደ አምላክሽ ፊትሽን ማዞር ተስፋሽ እንዲለመልም እንዲያቆጠቆጥ ትልቅ በር ነው። በመሰረቱ እኔ ተስፋ የቆረጽኩት ድሃ ስለሆንኩ ቤተሰቦቼ ምስኪን ስለሆኑ የሚያግዘኝ ስለሌለ ነው ምናምን ይሉ ሰዎች አሉ። በጣም ይገርምሽ፣ በዓለም ላይ ለመኖር ምቹ ከሚባሉ ሀገር አንዷ ሜልበርን ነች፣ የአውስትራሊያ ከተማ። ግን በጣም ብዙ ሰዎች ራሳቸውን በዓለም የሚያጠፉባትም ከተማ እዟ ነች። ትልቁ በዓለም ላይ ትልቁ ውድቀት የመኖሪያ ምክንያት ማጣት ነው። በህይወት የመኖር ምክንያት ማጣት ነው። በህይወት የመኖር ምክንያት ገንዘብ ሊሆን አይችልም። ዝና ሊሆን አይችልም። ስራ ሊሆን አይችልም። በህይወት የመኖር ምክንያት ተስፋ ነው። ያ ተስፋ ደግሞ ከማንነት ነው የሚቀዳው። በመሰረቱ አንድ ሰው ተስፋ አለው ማለት በገባበት ሁኔታ አያፍርም ማለት። ተስፋ የቆረጠ ሰው መገለጫው በገባበት ሁኔታ አያፍር ትችላለህ አቅም አለ። ስኬታማ የመሆን እድል አለ። ከምታስበው በላይ ኃይል፣ አቅም፣ ውበት፣ ጉልበት ባንተ ውስጥ ታምቋል። ለምንድነው የሚደብራችሁ? ትልቅ ዓላማ ስለሌላችሁ አይደለምን ጋይስ? ትልቅ ዓላማ ቢኖራችሁ በትልቁ ስታስቡ በትልቁ ስታነቡ ትልቅ ሰዎችን ቀርባችሁ ስትጠይቁ የእናንተ ህልም ሰዎችን በትልቁ ሲያገለግል መጨነቅ ታቆማላችሁ። ከራሳችሁ ጥቃቅና አነስተኛ ፍላጎት ውጡ። እዚህ ምድር ላይ ለምን ተላኩኝ? የራሴን የቤተሰብን፣ የሃገርን፣ የዓለምን ችግር የሚቀርፈው ትክክለኛው ማንነቴ የት ነው? እንጠይቅ፣ ራሳችንን እንፈልግ፣ እናግኝ። የማይመለከተንን ነገር አናድርግ፣ የማያሳድገንን ነገር እንተውና ወደ ትክክለኛ ስኬታችን እንሂድ። ከሞት በኋላም ከሞት በፊትም የነበረውን ህይወታችንን ትርጉም እንስተው። አልችልም ካልክ አትችልም፣ እችላለሁ ካልክ